አንዳንድ ሰዎች በተፈጥሮ ቻይናቸው ጠብን ማበረድም ሆነ የሚገባቸውን መቀበል ይቀላቸዋል። ብዙ ነገሮችን ንቀው ይተዋሉ። እንዳልሰሙ ሆኖ የሚያልፏቸው ብዙ ነገሮችም አሉ። በአጠቃላይ ነገሮችን የማይፈላፈሉ ወይም ከቁንጫ ሌጦ ለማውጣት የማይጥሩ ገራገርና አስደሳች ናቸው። በአንጻሩ ችሎ ማደር የማይሆንላቸው ሰዎችም አሉ። ትንሹን ነገር እንኳን ማለፍ የማይሆንላቸው እነዚህኞቹ ሁሌም ከጭቅጭቅና አምባጓሮ አይርቁም። መብታቸውን አሳልፈው አይሰጡም! በተፈጥሮ ታጋሽና ገራገር ሴት የተረጋጋችና ከስጋት የራቀች ናት። በመሆኑም የሰዎችን ፍቅርና ውዴታ ታገኛለች። ከሰዎች ጋር ጸብ ውስጥ ከምትገባና ነውር ፍለጋ ጸጉር ስንጠቃና ቃላት ፍልፈላ ከማይለያት ሴት ይልቅም ስኬት በሯን ለርሷ ወለል አድርጋ ትከፍታለች። ሁሌ ጠብን የሚወዱ ሰዎች በራሳቸው ላይ የስጋትን ዶፍ ያወርዳሉ። ሰዎች ይጠሏቸዋል፣ ይርቋቸዋል። ስኬት በሯ ላይ ዝግ ነው የሚል ማስታወሻ ለጥፋ ትጠብቃቸዋለች። የአላህ መልእክተኛም ሰላዋቱ ረቢ ወሰላሙሁ ዓለይህ ከሁለት ነገር መምረጥ ካለባቸው እጅግ ገር የሆነውን ይመርጡ ነበር። ይህም ነገሮቹ ኀጢአት ካልሆኑ ነው። ኀጢአት ከሆኑ ግን ከሱ በምራቅ የሚወዳደራቸው የለም። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም እንዲህ ማለታቸው ተዘግቧል። ሲሸጥ ሲገዛም ሆነ ከሰዎች መብቱን ሲጠይቅ ይቅርባይ ወይም የሚያልፍ የሆነውን ሰው አላህ ይዘንለት። ማህበረሰብ የግለሰብ ነጸብራቅ ነው። አንዲት ሴት ለማህበረሰቡ መልካም ባህሪ ካሳየች አጸፋው ይመለስላታል። በዚህም ምክንያት ልቦናዋ ይረጋጋል፣ ውስጣዊ ሰላም ታገኛለች፣ በምቹ አካባቢ እየኖረች እንደምትገኝም ይሰማታል። በአንጻሩ ለሌሎች ክፋት ካሳየች ወይም በሌሎች ላይ ከጨከነች በተመሳሳይ ሰዎች ለእሷ ሲከፉባትና አክብሮትና ርኅራህ የጎደለው አኳህን ሲቀርቧት ማየቷ አይቀርም። ሰዎችን የማታከብር እሷም በሰዎች አትከበርም። መልካም ስነ ምግባር ያላት ሴት የተሻለ የአእምሮ ሰላም ታገኛለች። ለሥጋትና ጭንቀት የመጋለጥ ወይም በአሳዛኝ ሁኔታ ውስጥ የመውደቅ እድሏም ያነሰ ይሆናል። ከዚህ ባለፈም መልካም ስነ ምግባር የአላህ ስብሓንሁ ወተዓላ አምልኮት አካልና

የአላህ መልእክተኛ ሰለዋቱ ረቢ ወሰላሙሁ ዐለይህ እንዲህ ብለው ነበር። ከናንተ ውስጥ እኔ ዘንድ እጅግ ተወዳጅ በመልካም ሥነ ምግባር የላቁ የሚተናነሱ ሰዎችን የሚወዱና በሰዎችም የሚወደዱ ናቸው። ከናንተ ውስጥ እኔ ዘንድ እጅግ የተጠላው ደግሞ በሰዎች መካከል ክፉ ሐሜትን እያሰራጩ ወዳጅን ከወዳጁ የሚያለያዩ እንዲሁም ከንጹሕ ሰዎች ላይ ነውርን የሚያነፈንፉ ናቸው። መልካም መሆን ለራስ ነው። ወላሂ መልካም ሥነ ምግባርን መላበስ የነቢዩን ዓለይሂ ሰላቱ ወሰላም ሱናን መከተል ነው፣ ከአላህም ዘንድ ተወዳጅነትን ያስገኛል። አንድ ሰው አላህ ስብሓንሁ ወተዓላ ከወደደው ከዚህ በላይ ምን ይፈልጋል? በሰዎች ዘንድ ተቀባይነት የምናገኝ መስሉን፣ ውዴታን እናገኛለን በሚል ስሜት አላህን የሚያስቆጣ ሥራ አንሥራ። እራሳችንን አናጃጅን። ለነገ ሊጠቅመን የሚችለውን መልካም ሥራ እንሥራ። መልካም ሥራ ለሁለቱም ዓለም ስኬት ነው። ክፉውም እንደዛው ለሁለቱም ዓለም ኪሳራ ነው። መልካም ሥነ ምግባር የእምሮ ሚዛናዊ የመሆን ጥንካሬና የጥበብ መሟላት ነው። እንዲሁም የቁጣና የስሜት ሚዛናዊነት ነው። ለእምሮና ለሸሪዓ እንዲታዘዝ ማድረግ ነው። ይህ ሚዛናዊነት በሁለት መልኩ ሊገኝ ይችላል። አንደኛው በአላህ ቸርነትና በአፈጣጠር ሁኔታ ተሟልቶ መገኘት ነው። ይህም የሰው ልጅ በተፈጥሮ በባህሪም ሆነ በእምሮ የተሟላ ሆኖ የሚወለድበት አግባብ ነው። ማንም ስርዓት ሳያስይዘው ለሥርዓት ይገዛል። ለምሳሌ የመርየም ልጅ ዒሳ እና ሌሎች ተመሳሳይ ነቢያት። ሁለተኛው እነኝህን ባህሪያት በመታገልና በመግራት መያዝ ነው። ይህም ሲባል የሚፈለገው ባህሪ ይገኝ ዘንድ ነፍስን ወይም ራስን በመንገዱ ላይ ማስገደድ ነው። ለምሳሌ የቸርነትን ባህሪ መላበስ የፈለገ ሰው ወደ መለገስ መንገድ በተግባር በመግባት ልግስናን ማዘውትር ይኖርበታል። ለዚህም ለነፍሱ መንገርና እሷን መምራትም አለበት። ልግስና ባህሪው እስኪሆን እና ይኸው ተሳክቶለት ለጋስ እስኪሆን ድረስ ነፍሱን በመታገል ጭምር በግድ ማለማመድ ይኖርበታል። የኩራት ጠባይ ያየለበትና የትሕትና ባሕሪን መላበስ የሚፈልግ ሰው እንዲሁ በትሕቶች መንገድ በመመላለስና ያለማቋረጥ በዚሁ መንገድ ላይ መትጋት ያስፈልገዋል። በዚህም ሁኔታ ባሕሪውና ተፈጥሮው በሚመስል መልኩ እስኪገራለት ድረስ መንገዱን የሙጥኝ ማለት ይኖርበታል። ሌሎች መልካም ስነ ምግባራትም እንዲሁ ናቸው። የታሰቡት ሁላ በዚሁ መንገድ ነው ሊገኙ የሚችሉት። የላቁ ስነ ምግባራትን በልምምድ ሂደት መጎናጸፍ ይቻላል። ይኸውም ውስጣዊ ባህሪያችንን መልካም ተፈጥሮዊ ማንነታችን እስኪሆኑ ድረስ መታገል ነው። ይህ በቀልብና በሰውነት ክፍሎች መካከል ያለ አስደናቂ ትስስር ነው። ለምሳሌ ጥሩ ጸሐፊ መሆን መገለጫው እንዲሆንለት የሚሻ ሰው ለዚሁ ስኬት የሚያበቃውን ነገር ሁሉ ለረዥም ጊዜ ማዘውተር ማከናወን ይኖርበታል። በነፍሱ ውስጥ እስኪሰርጥ ድረስም እድሎችን ሁሉ ሊጠቀም ይገባል። ስለሆነም ከዚህ ትንታኔ መረዳት የምንችለው መልካም ስነ ምግባራት አንድም በተፈጥሮ ወይም አፈጣጠር የሚገኙ ናቸው፣ አንዳንዴም መልካም ድርጊቶችን በመላመድ፣ አንዳንዴ ደግሞ የመልካም ድርጊት ባለቤት የሆኑ ሰዎችን በማሰስና ከእነርሱ ጋር በመወዳጀት የሚገኙ ናቸው። እነርሱ የበጎ ስራ አጋሮች እንዲሁም በቀናኢነት ላይ የሚያግዝ ወንድሞች ናቸው። ባህሪ በልሽ ይሁን ቀና፣ በቅርብ ካለ ሰው ሊኮረጅ እንደሚችል ሊታወቅ ይገባል። በዚሁ መልኩ ሶስቱን የመልካም ባህሪ መጎናጸፊያ መንገዶችን ያገኘ ሰው በተፈጥሮ በልማድ ይሁን በትምህርት የተጎናጸፈው እንደሆነ የላቀ ስነ ምግባር ባለቤት ባህሪ ይሆናል። በተፈጥሮ የብልሹ ባህሪ ባለቤት የሆነ ሰው ብልሹ ጓደኞችም ያሉትና ከእነርሱም የተማረ ተላምዶ ማንነቱ እስኪሆኑት ድረስ የብልሹ ነገሮች መንገዶች ሁሉ የገሩለት ሰው እርሱ በእጅጉ ከአላህ ስብሓነሁ ወተዓላ የራቀ ነው። አቅጣጫው የጠፋበትና በሁለት ደረጃዎች መካከል ነው የሚሆነው። ሁሉም ከአቋሙና ከሁኔታው አንጻር ለአላህ ስብሓነሁ ወተዓላ የመቅረብና የምራቅ ደረጃ ይኖረዋል።

ከሚዛናዊነት ማዘንበል ግን በሽታን ነው የሚያስከትለው። ለምሳሌ ሰውነትን እንውሰድ። ከላዩ ላይ መጥፎን በማስወገድና ጤናውን በማስገኘት በኩል ስላለው ሁኔታ ከምግብ አንጻር ሚዛናዊ መሆንም ግድ ነው። በጣም አለመጥገብና ሳይጠግቡ በመተው መካከል ሚዛናዊ መሆን ያስፈልጋል። እንዲሁ እያንዳንዱ የሚወለድ ሕፃን በተፈጥሯዊ ሚዛናዊነት ላይ ሙስሊም ሆኖ ነው የሚወለደው። በማስተማርም ይሁን በማላመድ አይሁድ፣ ክርስቲያን አሊያም ጣዖት አምላኪ የሚያደርጉት ወላጆቹ ናቸው። የሰው ልጅ ሲፈጠር በሁሉም አካሉ የተሟላና ጠንካራ ሆኖ አይደለም። በሂደት እድገት ሲያሳይ፣ በእንክብካቤ በአመጋገብ ነው እየጠነከረ የሚሄደው። ነፍስም እንዲሆናት ከጅምሩ ጎዶሎ ሆና እያደር እንድትሟላና እንድትሻሻል ተደርጋ ነው የተፈጠረችው። የምትሟላውም በእነጣ ባህሪዋን በመግራት በመመገብና በማስተማር ነው። ሰውነት ሚዛናዊ እንዳይሆን አድርጎ ለጤና እክል የሚዳርገው ነገር በተቃራኒ ነገር ነው የሚታከመው። ትኩስ ከሆነ በቀዝቃዛ ነገር፣ ቀዝቃዛ ከሆነ በትኩስ ነገር። ለቀልብ መታወክ መንስኤ የሚሆኑ ነገሮችም እንዲሆናቸው የሚታከሙት በተቃራኒያቸው ነው። ለመሐይምነት በእውቀት ስስት በልግስና ትዕቢት ወይም ትምክህት በትህትና ነው የሚታከሙት። ሰውነታችን ሲታመም ለመዳን ስንል የመድኃኒቱን መራራነት እንደምንታክሰውና እንደምንቋቋመው ሁሉ እንዲሁ የቀልብን መታወክ ለመቅረፍ በምናደርገው ሂደት መታገሱ ግድ ይለናል። እንዲያውም ከአካላዊ ህመሙ በላይ መታገስ ይኖርብናል። የሰውነትን ህመም በሞት ይገላግሉታል። የቀልበ ሕመም ግን አላህ ይጠብቀንና ከሞት በኋላ እስከ ዘላለሙ የሚቀጥል ነው። የመድኃኒት አጠቃቀም መመሪያ የሚወሰደው ከሕመሙ ሁኔታ በመነሳት እንደሆነ ሁሉ የተከታዮቹን ነፍስ የሚያክም ሼክ ባህሪያቸውንና ጉድለታቸውን ሳያውቅ በግምት ማከም የለበትም። አንድ ሐኪም ሁሉንም በሽተኞቹን በአንድ ዓይነት መድኃኒት ቢያክም ብዙዎችን ማዳን እንደማይችለው ሁሉ ሼክ የሆነ ሰውም ለተለያዩ ምክር ፈላጊዎች ተመሳሳይ ሕክምና ቢሰጣቸው ቀልባቸውን ያደነድናል ይገላልም። እነኝህን ሁሉ ያወሳ ነው በምሳሌ ለማስረዳት ያክል እንጂ የሁሉንም የጤና እክሎች መድኃኒት ለመዘርዘር ብለን አይደለም። ነፍስ የምትፈልገውንና የምታዘነብልበትን በመጠቆም መንገድ ለማሳየት ነው። ታላቁ አላህ እንዲህ ይላል።

ስጋዊ ፍላጎትን ለመጫን ወይም ለመሰዋት የቆረጡ እንደሆነ ማስፈጸሚያ መንገዶችና ነገሮች ይገራሉ። ይህም ከታላቁ አላህ ስብሓነሁ ወተዓላ የተቃጣ ፈተና ሊሆን ይችላልና መታገስና በጽናት መቀጠል ያስፈልጋል። ቁርጠኝነትን መተው ነፍስን ለስንፍና ይዳርጋትና ቸልተኝነትን ትላምዳለች። ለዳተኝነት ባህሪ እጅ መስጠት ዝንባሌ ቁርጠኝነትን